ሰላም ጤና ይስጥልኝ። እንደምን ያላችሁ ውድ የቻናሌ ተከታታዮች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ቀይ ስር በምስር ለየት ያለና ቆንጆ አሰራርን አሳያችኋለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዚያ በፊት ግን ለቻናሌ አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ሀሳብ አስተታችሁንም እንደ ሁልጊዜው ኮሜንት ላይ ጻፉልኝ። ላይክ ስታደርጉ ቪዲዮ ለሌሎች ይደርሳልና ላይክ እያደረጋችሁ አብራችሁኝ ሁኑ። ወደ አሰራሩ እንሄዳለን። በቅድሚያ ዚጋ ያዘጋጀሁት የምስር ክክ አለ። ምስር ክኩን አፈር ጠጠር እንዳይኖረው ለቅሜ ካዘጋጀ በኋላ አጥበዋለሁ። ምስሩን እንግዲህ አንዳንድ ጊዜ ኮሜንት ላይ ጨጓራይን ያመኛል ምስሩ ስንበላ ለምትሉ መጀመሪያ ምስሩን በትንሽ ውሃ በደንብ አድርገን እናሸዋለን። ስናጠብ ማለት ነው። አረፋውን ተመልከቱ። ሳሙና የገባበት ነው የሚመስለው። ትንሽ ውሃ ጠብ አድርገን በደረቁ ማሸት፣ ከዛ በኋላ እንደዚህ አረፋው በደንብ ሲወጣ እና እነዚህ ነጫጮቹ ነገሮች ሙልጭ ብለው እስከሚጠፉ ድረስ ማጠብ ነው። ከዛ አያቃጥልም ወይም አያሳመምም ጨጓራ ኮሜንት ላይ አንዳንድ ጊዜ ስለምጠይቁኝ ነው ምስሩን። እንግዲህ እነዚህ ነጫጮቹ ነገሮች እስከሚጠፉ ድረስ ሙልጭ አርጌ አጥቤ ተመልሼ ይኸው መጣሁ። ተመልከቱ። ይህ ቪዲዮ እንዳይረዝም ብዬ አጥቤ ጨርሻለሁ። ጊዜ ወስዳችሁ ውሃውን እየለዋወጣችሁ ማጠብ ነው። እዚህ ጋር ደግሞ ቀይ ሽንኩርት አዘጋጅቻለሁ። ቀይ ሽንኩርት ደቆ የተከተፈ ቀይ ሽንኩርት እንደዚህ ካዘጋጀው በኋላ ውሃ በትንሽ በትንሹ ጠብጠብ እያደረጉ ሽንኩርቱን በደንብ እንዲበስል አድርጋለሁ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይክ ስታደርጉ ቪዲዮ ለሌሎች እንዲደርስ ዩቲዩብ ያግዘኛል እና ና ቪዲዮን ስትመለከቱ ላይክ አድርጉ። ከዛ ሽንኩርቱ ከበሰለልኝ በኋላ የማቁላሊያ ቅመም እጨምራለሁ። የዚህን የማቁላሊያ ቅመም ብዙዎቻችሁ እንዴት ነው የምንጠቀመው ስትሉኝ ስጠይቁ ነበር። በዚህ አጋጣሚ ላሳያችሁ ማለት ነው። ሽንኩርቱን ወደ ዳር ወደ ዳር ካደረግኩ በኋላ የማቁላሊያውን ቅመም እንደዚህ ጨምሬ ሽታ ስታቁላሉት ቆንጆ ሽታ እስከሚያመጣ ድረስ መቁላላት አለበት። ከዛ በኋላ ነው ከሽንኩርቱ ጋር የምንቀላቅለው ማለት ነው። እኔ ቪዲዮ እንዳይረዝም ቪዲዮን ስለቆረጥኩት ነው እንጂ በደንብ አድርጌ የማቁላሊያ ቅመሙ የራሱ ስታቁላሉት ሽታ አለው። እሱ ሽታ እስከሚመጣላችሁ፣ ቆንጆ ሽታ እስከሚያመጣላችሁ ድረስ በደንብ አድርጋችሁ ማቁላላት ነው። ከዚያ ውሃ ጠብ ጠብ እያደረግሁ ደግሞ ከሽንኩርቱ ጋር በደንብ አድርጌ አቁላለዋለሁ ምስር ለዶሮ ለማንኛውም ቀይ ወጥ መስሪያ የሚሆን ቆንጆ የቅመም አዘገጃጀት ከዚህ በፊት ሰርች የላቸዋለሁ። ዲስክሪፕሽን ቦክስ ላይ ሊንኩን ታገኙታላችሁ። ብዙ የቅመማ ቅመም ዝግጅቶች አሉኝና ቪዲዮን ከታች ተመልከቱ። ዘይት ጨምራለሁ። ዘይት ጨምሬ ደግሞ አቁላለዋለሁ። የዚህ የአበሽ ማቁላሊያ በጣም ነው የሚያጣፍጠው። እንግዲህ ሰርታችሁ ሞክሩት። ዘይቱን ጨምሬ ትንሽ ካቁላላሁት በኋላ ደግሞ ቀጣዩን አሳያችኋለሁ። ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁ እና በቀጣይ ቅመም የምለቅላችሁ ቅመም አለ። ስለዚህ ሰብስክራይብ እያደረጋችሁ ጠብቁኝ። አሁን በርበሬ ነው የምጨምረው። በርበሬ ወይም ድልህ የበርበሬ ድልህ ካላችሁ መጠቀም ትችላላችሁ። በርበሬውን ጨምሬ እንግዲህ እንደ ሁልጊዜው ያው በርበሬ ቁሌት ላይ በደንብ ሲቁላላ ስለሚጣፍጥ ብዙ ውሃ ሳልጨምር በትንሽ በትንሹ ጠብ እያደረጉ። የሞቀ ውሃ በርበሬውን ቆንጆ አድርጌ አቁላለዋለሁ። እንደዚህ ደግሞ ቀይ ስርንና ምስርን ለየት አድርጋችሁ ሞክሩት። በእውነት በጣም ቆንጆ ነው፣ ተወድታላችሁ። እንደዚህ ትንሽ የሞቀ ውሃ ነው እየጨመርኩ አቁላለው። በርበሬው በደንብ መቁላላት ስላለበት እንደዚህ ቆንጆ አድርጌ ጊዜው ስጄ አበስለዋለሁ በመቀጠል እርጥብ ቅመም ወይም ነጭ ሽንኩርትና ዝንጅብል ተፈጭቶ የተዘጋጀ እጨምራለሁ። ነጭ ሽንኩርትና ዝንጅብል ወይም ነጭ ቅመም ነጭ ቅመም መጠቀም ትችላላችሁ፣ የተፈጨ ካላችሁ። እርጥብ ቅመም ማታገኙ ከሆነ ነጭ ቅመም መጠቀም ትችላላችሁ፣ የምታገኙት ከዛ ቆንጆ አድርጌ ቁሌቱን ከሰራሁና ካበሰልሁት በኋላ በርበሬውን ያጠቡትንና ያዘጋጀሁትን የምስር ክክ ጨምራለሁ። እንደዚህ ጨምራዋለሁ። ከዛ ከቁሌቱ ጋር በደንብ አድርጌ መቀላቀል ነው። እንደዚህ በደንብ አድርጌ እቀላቅለውና ትንሽ ውሃ ጨምርና ደግሞ እንዲበስል አድርጋለሁ። ምስሩ መብሰል ሲጀምር ነው ቀይስሩን የምንጨምረው። ቀይስር ደግሞ አንዳንድ ቀይስር የሚጣፍጥ ቀይስር አለ፣ ስትሰሩት የማይጣፍጥም አለ። ያን መርጣችሁ መጠቀም ነው። አንዳንዱ ይመራል እንጂ የማይጣፍጥ አለ። ስለዚህ የቀይስሩን አይነት ደግሞ ቆንጆን ቀይስር መጠቀም ነው። ምስሩ ላይ ትንሽ ውሃ ጨምሬ እንዲበስል አድርጋለሁ፣ ማለት በጣም ብስል ሳይሆን መብሰል እስከሚጀምር ድረስ እናንተ ከተከዋለን ቀይ ስሩን ሳንጨምር ቀይ ስሩን ስከትፍ አነሳ አነሳ አድርጌ ነው የከተፍኩት። እንደዚህ ውሃ ከልሽ በደንብ አድርጌ ካማሰልኩት በኋላ እንዲበስል ከድነዋለሁ። እንግዲህ እንደዚህ ላይ አድርጋችሁ ደግሞ ሰርታችሁ ሞክሩት። ሐሳብ አስተታችሁ ሞክራችሁ ጻፉልኝ። እንደምትወዱት እርግጠኛ ነኝ። ትንሽ መብሰል ግማሽ ብስል ሲሆን ቀይስሩን እጨምራለሁ። ቀይስሩን እንዴት እንደከተፉ ላሳያቸው። አነስ አነስ አድርገን መክተፍ ነው። በጣም ቀላል ነው። ቀይስሩን እጨምርና ደግሞ አንድ ላይ አዋህደዋለሁ። እንግዲህ ቀይስርን በድንች ብቻውን ጠብሰን ምናምን ነው የምናውቀው። እንደዚህ ደግሞ ለየት አድርጋችሁ ከምስር ጋር በጣም ቆንጆ አድርጋችሁ ሰርታችሁ መመገብ ትችላላችሁ። ከለሩ ራሱ በጣም ነው የሚያምረው። በደንብ አድርጌ አማስለውና የሚበቃኝን ውሃ ከልሼ እንዲበስል አደርጋለሁ። እስካሁን እንግዲህ ቪዲዮውን እየተመለከታችሁ ከሆነ ላይክ ያላደረጋችሁ ላይክ እያደረጋችሁ እስከ መጨረሻው ተመልከቱት ማለት ነው። ቀይስሩንና ምስሩን በደንብ አድርጌ እንደዚህ ካዋዱት በኋላ የሚበቃኝን ውሃ የፈላ ውሃ ጨምርና በደንብ እንዲበስል ቀነስ አድርጌ እሳቱን እንዲበስል አደርጋለሁ። ከለሩ ምናምን እንዴት እንደሚያምር ተመልከቱት። ከዚህ በኋላ ደግሞ ሲበስልና ቅመማ ቅመሞችን የመጨምረውን ቅመማ ቅመሞች አሳያችኋለሁ። እንደዚህ አድርገን እዩት። እየበሰለ ነው። ቅመም ራሱ ብዙ መጠቀም አይጠበቅባቸውም። የማቁላሊያ ቅመም፣ ጥቁር ቅመም ካለ ኮረሪማ ወይም በእነዚህ ብቻ መስራት ይቻላል። እንግዲህ ሲበስል ደግሞ ምን ምን ቅመም እንደምጠቀም አሳያችኋለሁ። እዚህ ጋር ጥቁር ቅመም አዘጋጅቻለሁ። ጥቁር ቅመም ከዚህ በፊት ሰርቼላችኋለሁ። ቪዲዮን ሁሉንም የምጠቀማቸውን ቪዲዮዎች ቅመማ ቅመሞች እዚህ ላይ ስጨምር የምታዩትን ሁሉንም ስለሰራሁት ከታች ቪዲዮ መመልከት ትችላላችሁ። ይጠቅማቸዋል ለሌላም ለሌላም ማለት ነው። በመቀጠል ጨው ነው የምጨምረው። ቅመሙን ግን ጥቁሩን ቅመም ጨምሬ አንተክትክ ዋለሁ በደንብ። ከዛ በኋላ ጨው ጨው ጨምሬ ደግሞ የምፈልገውን ያህል ማለት ነው፣ እንደ ፍላጎታችን። እንደ ሁልጊዜው ጨው የምንጠቀመው እንደ ፍላጎታችን ነው እንጂ እኔ በጨምር ልክ አይደለም። ጨውን ጨምሬ በደንብ እንዲዋሃድ ካደረግኩ በኋላ ኮረሪማ ነው። እኔ ሁልጊዜ መጨረሻ ያለውን ኮረሪማ መጨመር የምወደውና ኮረሪማ እጨምርና እሳቱን በጣም ቀንሼ ከዛ በኋላ እጨርሳለሁ ማለት ነው። እሳቱን ዝቅ እናደርግና እንዲንተከተክና ቅመማ ቅመሞች ሁሉ እንዲዋሃዱ ካደረግን በኋላ ከዛ እንጨርሳለን። በዚህ መልኩ እንግዲህ ቀይ ስርንና ምስርን ቆንጆ አድርጋችሁ በቀይ ወጥ መልክ ሰርታችሁ መመገብ ትችላላችሁ። ተመልክቱ፣ በጣም ነው የሚጣፍጠው፣ በጣም ነው የሚያምረው። ስለተከታተላችሁኝ፣ ስለሚሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ።